ኢትዮጵያ በውሃ ሀብት የታደለች ሀገር ብትሆንም ይህንን ሀብቷን በአግባቡ አልምታ መጠቀም ሳትችል ቆይታለች። ከቅርብ ጊዜ ወዲህ ግን የውሃ ሀብቷን አልምቶ መጠቀምን ታሳቢ ያደረጉ ጥረቶች ላይ ናት። ለዚህ ማሳያ የሚሆነን ደግሞ ሕዳሴ ግድብ የፈጠረው የንጋት ሐይቅ ነው። ከሐይቁ የሚገኘው የአሳ ምርት ለአካባቢው ወጣት የስራ እድል የፈጠረና የገቢ ምንጭ መሆን የቻለ ነው። በእኛ ክልልም ኮንቴክስት ስፔሲፊክ፣ በእኛ ክልል ተጨባጭ ሁኔታ ወጣቱ አሳ እርባታ ላይ በከፍተኛ ሁኔታ እየተሰማርቶ እየሰራ ያለበት ሁኔታ በመሆኑ በተለይ ትውልዱ ኢኮኖሚ ከማሳደግ ሀገር ወዳድ ትውልድ ከመፍጠር አንጻር ራሱን የቻለ አስተዋጽኦ አለው። ወጣቱ እዛ ላይ ተደራጅቶ የራሱን የስራ እድል የሚፈጥርበት ሁኔታ ወደ ውጭ ለስራ ከማማተር ይልቅ በሀገር ውስጥ ሰርቶ መለወጥን የሚያይበት መልካም እድል የሚፈጠርበት ሁኔታ አለ። ሐይቁ ከአሳ እርባታ በዘለለ በትራንስፖርት ቱሪዝም፣ የውሃ ዳር መናፈሻ ና መዝናኛ እንዲሁም ሌሎች አገልግሎቶችን አካቶ እንዲይዝ ተደርጓል። ሐይቁን በተቀናጀ መልክ ማስተዳደር እንዲቻልም ማስተር ፕላን ዝግጅት እየተደረገ ይገኛል። ይሄ ደግሞ ከአካባቢው አልፎ ሀገራዊ በረከቱን የላቀ ያደርገዋል። ለዛ አካባቢ ወጣቶች ብቻ ሳይሆን ሌሎችም የኢትዮጵያ አካባቢ ወጣቶች እጅግ በጣም ግዙፍ የሆነ የልማት ፕሮጀክቶች ይኖሩታል። ስለዚህ መስራት እስከቻለ መስራት ፍላጎት እስካለን ድረስ የህይወት ዓላማ ትርጉሙ እስከገባን ድረስ ለወጣቶች እጅግ በጣም ከምንም በላይ ከማንም በላይ ለወጣቶች ትልቅ የልማት ፕሮጀክቶችን ይዞ የመጣ ነው እና በቱሪስት አስጎብኝነትም ሊሆን ይችላል። በአሳ እርባታም ሊሆን ይችላል በግብርና ዘርፍም ሊሆን ይችላል። እጅግ በጣም በርካታ የሆነ የቱር ትራቨልን ጨምሮ ቅድም እንዳልኩት የአየር ትራንስፖርት ብቻ ሳይሆን የየብስና የባህር ትራንስፖርትን ጨምሮ በርካታ የሆነ የኢኮኖሚ ትሩፋቶችን ይዞ የሚመጣ ፕሮጀክት ነው። ንጋት ሀይቅ ሌሎች የውሃ ሀብቶችን ማልማትና መጠቀም እንደሚቻል መሰረት የጣለ ነው። ኢትዮጵያ ያላትን ሌሎች የውሃ ሀብቶችን ከመለየት እስከ ማልማት የሚደርሱ ስራዎች እየተከናወኑ ይገኛሉ። ሌሎችም የሀይቅ ወይም ደግሞ የግድብ ስራዎቻችን ተሞክሮ ሞዴል የምናገኝበት እና ሰፊ ኤሪያ የሚሸፍን ከትራንስፖርት አንኳያም ከፍተኛ ጥቅም ያለው እና ንጋት በብዙ ደረጃ ለማህበረሰቡም፣ ለአካባቢውም፣ ለሪጅኑ የንጋት ሀይቅ የሚፈጠሩ ትሩፋቶች ከፍተኛ ናቸው እና ከዚህ የሚገኘው ልምድ በተለያዩ ሀይቆቻችን ላይ ሀብቶቻችን ላይ ለምንሰራቸው ልማቶች በጣም ትልቅ ተሞክሮ የሚሰጥ እና በምን መልክ ማስተዳደር እንዳለብን፣ በምን መልክ ማጥራት እንዳለብን፣ በምን መልክ መምራት እንዳለብን የሚያሳይ ሞዴል ይሆናል። መጀመሪያው ሀብቱን ማወቅ መለየት የሚለው ነው። ስለዚህ በገጸ ምድር ደረጃ ያሉትን ሀብቶችን በተለያየ መንገድ ለማወቅ ጥረት እናደርጋለን። የተለያዩ የመረጃ ስርዓቶችን እንዲበለጽጉ በማድረግ በተቋማችን ሌሎች ሴክተሮች የሚሰሯቸውንም ስራዎች ኢንትግሬት በማድረግ ሀብቱን ማወቅ ላይ ጥሩ ስራ እየተሰራ ነው የሚል ሳቢ አለን። በዛ መንገድ ነው አንደኛው የምንሰራው። ሀብትን ማሰባሰብ፣ ባለድርሻ አካላትን ማሰባሰብ፣ ሪሶርስ ማሰባሰብ ሁለተኛ ስራችን ይሆናል ማለት ነው። ለዚህ ሚኒስቴር መስሪያ ቤታችን የተቀናጀው ሀብት አስተዳደር ፕሮግራም ቀርጾ በዛ በፕሮግራም ሌቭል ስራዎች እንዲሰሩ እያደረገ ነው። የውሃ ሀብት አስተዳደርን በአዋጅ ብሎ በፖሊሲ የተደገፈ ማድረግ ደግሞ ከሀብቱ አስፈላጊውን ጥቅም ለማግኘት ያስችላል። በቅርቡ ደግሞ አዋጅ እንዲጸድቅ ያደረግንበት የበፈር ዞን ፕሮክላሜሽን ብለን ያዘጋጀ ነው፣ የውሃ አካላት ዳርቻ ጥበቃ አዋጅ ማለት ነው። ስለዚህ እነዚህ ደግሞ ምንድነው የውሃ አካላት ላይ ሌሎቹ ላይ የሚደረግ ጥበቃ ይመጣል ማለት ነው። ስለዚህ በተለያየ አይነት መንገድ ነው የምንቀርበው። አንደኛ በማስተባበርና ሪሶርስን በማሰባሰብ አንደኛው እሱ ነው። ሁለተኛ ስትራቴጂካሊ ስራው እንዲመራ ፕላን በማድረግ ይሰራል። እንግዲህ ሌሎች ደግሞ ሀብቶችን እያፈላለግን የተለያዩ ፕሮጀክቶችን እየቀረጽን እየሰራን ያለ ነው። አራት ትላልቅ ፕሮጀክቶች አሉ። ኦልሞስ ከ600 ከ700 ሚሊዮን ዶላር በላይ የሚሆኑ ፕሮጀክቶች አሉ። ናሽናልም ቢሆኑ በዚህ ደረጃ ውሃችንን ለመጠበቅ ሀብታችንን ለመጠቀም ስራ ላይ እያዋል ነው ያለ ነው።